ሰበር ዜና የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ በሀገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው ብሎ ለከሰሰው ክስ የኤርትራ መንግስት ምላሽ ሰጠ። በሰሜን ወሎ ተካሂዶ በነበረው ውጊያ በፋኖ ኃይሎች ተይዘው የነበሩትን ቦታዎች የመንግስት የጸጥታ አባላት መረከቡን ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። ፋኖን ሲሰልል የነበረው የመረጃ ደህንነት አባል እጅ ከፍንጅ ተያዘ። ሰላም ቤተሰቦቻችን፣ የሰዓቱን ዜና ይዘን ተናል። እነዚህን አጫጭር ትንተናዎች የምናያቸው ይሆናል። አብራችሁን ቆዩ። የኤርትራ መንግስት የኢትዮጵያ መንግስት ኤርትራ የህወሓትና የፋኖ ኃይሎችን በመደገፍ በሀገሬ ላይ ጥቃት ለመፈጸም እየተንቀሳቀሰች ነው በማለት ለተባበሩት መንግስታት ድርጅት ላቀረበው ክስ ምላሽ ሰጥቷል። ኤርትራ በበኩሏ በተባበሩት መንግስታት ቻርተር መሰረት የሌላን ሀገር ሉዓላዊነትና የግዛት አንድነት በኃይል መዳፈርና ማስፈራራት ወንጀል ነው በማለት ይልቁንስ ባለፉት ሁለት ዓመታት ይህንን ሲፈጽም የቆየው የኢትዮጵያ መንግስት ነው ስትል ከሳለች። ይህ የኤርትራ ምላሽ የመጣው የኢትዮጵያ የውጭ ጉዳይ ሚኒስቴር ጥቅምት 2 225 ዓ ም ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በጻፉ የክስ ደብዳቤን ተከትሎ ነው። የኤርትራ መንግስት በመግለጫው እንዳስታወቀው የኢትዮጵያ የብልጽግና ፓርቲ አመራሮች ላለፉት ሁለት ዓመታት በተደጋጋሚ የኤርትራ ሉዓላዊነት የሚጋፉ መግለጫዎችን ሲሰጡ ቆይተዋል። መግለጫው የኢትዮጵያ ባለስልጣናት በቅርቡ ወደብ ይኖረናል፣ 130 ሚሊዮን ህዝብ ይዘን ያለ ባህር አንኖርም፣ ጦርነት አይቀሬ ነው፣ የኤርትራ ሪፈረንድ ደም ህጋዊ አይደለም የመሳሰሉትን ዛቻዎችን በተለያዩ መድረኮች ሲያስተጋቡ ነበር ይላል። ይህ አይነቱ አካሄድ የተባበሩት መንግስታት ቻርተር አንቀጽ ሁለት አራትን የሚጥስና በሉዓላዊ ሀገር ላይ የሚሰነዘር ማስፈራሪያ ተግባር ነው ሲል የኤርትራ መንግስት ይከራከራል። መግለጫው ፕሬዚዳንት ኢሳያስ አፈወርቄ ባለፈው ሐምሌ 225 ዓ ም የሰጡትን ቃለ መጠይቅ በማስታወስ የኤርትራን አቋም ግልጽ አድርጓል። ፕሬዚዳንቱ በወቅቱ እንዲህ ብለው ነበር። የጦርነት ፍላጎት የለንም። ጎረቤቶቻችን ላይ ምንም አይነት የግዛት ይገባኛል ጥያቄ የለንም። ነገር ግን ጥቃት ቢሰነዘርብን ራሳችንን እንዴት መከላከል እንዳለብን ጠንቅቀን እናውቃለን። የብልጽግና ፓርቲ ሚሳኤልና ድሮን ገዝቻለሁ እያለ ይፎክራል። ይህ የጤነኛ አእምሮ ሰው አስተሳሰብ አይደለም። መልእክታችን አሁንም ግልጽ ነው። የኢትዮጵያን ህዝብ አላስፈላጊ ጦርነት ውስጥ አትክተቱ። የራሳችሁን ችግር በመፍታት ላይ አተኩሩ። የኤርትራ መንግስት የኢትዮጵያ መንግስት በአማራ ክልል በፋኖ ኃይሎች ላይ እየደረሰበት ያለውን ጥቃት የኤርትራና የህወሀት ግፊት አለበት ማለቱ ጅራፍ ራሱ ገርፎ ራሱ ይጮዋል ከሚለው ተረት ጋር የሚመሳሰል ነው ብሏል መግለጫው። አክሎም የኢትዮጵያ ገዢ ፓርቲ በራሱ ስትራቴጂያዊ ስህተቶች ምክንያት በገባበት የውስጥ ችግር የውጭ ጠላት በመፍጠር የህዝቡን ትኩረት ለማስቀየር የሚጠቀምበት የሚያልፉበት የቆየ ታሪክ ነው ሲል ይተቻል። የውስጥ ችግር በሌሎች ላይ በማሳበብና በመክሰስ አይፈታም ሲል ደምድሟል። የኢትዮጵያ መንግስት ኤርትራ ላቀረበችው አዲስ የመልስ ክስ እስካሁን ምላሽ አልሰጠም። የሁለቱ ሀገራት ግንኙነት በተካረረ የቃላት ልውውጥና የዲፕሎማሲ ውጥረት ውስጥ እንደሚገኝ የሁለቱም ወገን መግለጫዎች ያሳያሉ። በሰሜን ወሎ ተካሂዶ በነበረው ውጊያ በፋኖ ኃይሎች ተይዘው የነበሩትን የመንግስት የጸጥታ አባላት መረከቡን ዓለም አቀፍ የቀይ መስቀል ኮሚቴ አስታወቀ። በሰሜን ወሎ ዞን ዋና ከተማ ወልዲያ ዙሪያ ተካሂዶ በነበረው ውጊያ በፋኖ ኃይሎች ተይዘው የነበሩትን የመንግስት የጸጥታ አባላት መረከቡን ዓለም አቀፍ የቀይ መስቀል ኮሚቴ አስታውቋል። በመስከረም ወር አጋማሽ በዞኑ በተካሄደው ድንገተኛ ውጊያ ከፍተኛ ጉዳትን ያስከተለ እንደነበርም ዓለም አቀፍ ድጋፍ ሰጪ ተቋም ገልጿል። ባለፉት ስድስት ቀናት ሁለቱ ቡድኖች በወልዲያና በላሊበላ ከተሞች በማስፈር የሰብአዊ ድጋፍ ሲያደርግ መቆየቱንም ጉዳዩን አስመልክቶ ባወጣው መግለጫ ላይ አስፍሯል። በአንድ ሳምንት ውስጥ ለወልዲያ ሆስፒታል እንዲሁም በሙጃና በኩልመስክ አካባቢ ለሚገኙ የጤና ተቋማት የህክምና መሳሪያዎችን ማበርከቱን አስታውቋል። ከመሳሪያዎች ውስጥ የቀዶ ጥገና ህክምና ለመስጠት የሚያገለግሉ እንደሚገኙበትም ተመላክቷል። በዚህም በውጊያው ከፍተኛ ጉዳት ከደረሰባቸው ውስጥ ሁለት መቶ ሃምሳ ለሚሆኑት የቀዶ ጥገና ህክምና መስጠት እንደሚቻልም ተገልጿል። አለም አቀፍ የቀይ መስቀል ኮሚቴ ካደረገው የ ህክምና ድጋፍ በተጨማሪ በፋኖ ኃይሎች ተይዘው የሚገኙ የመንግስት የጸጥታ ኃይሎችንም መጎብኘቱን ትላንት በወጣው መግለጫ ላይ አመልክቷል። ኮሚቴው አክሎም ወታደሮቹን ከፋኖ ኃይሎች ተረክቦ ወልዲያ ከሚገኙ አባላቶቻቸው ጋር እንዲቀላቀሉ መደረጋቸውንም አመልክቷል። በላሊበላ ከተማ የሚገኘውን የድጋፍ ሰጪ ቡድን የሚመሩት ማርቲን ላት ፓልማን በቅርብ ቀናት ውስጥ ሰሜን ወሎ በርካታ ሰዎች በውጊያው ተገድለዋል፣ እንዲሁም ቆስለዋል ሲሉ ተናግረዋል። ሆኖም የጤና ተቋማት በተገደበው አቅም የቆሰሉ ወታደሮችንና ሲ ሲቪሎችን እያከሙ መሆናቸውንም ቡድን መሪው አስታውቋል። በኦሮሚያ ክልል በሆሩ ጉድሩ ወለጋ ዞን አቤ ዱንጎሮ ወረዳ ውስጥ የታጠቁ ኃይሎች አካባቢውን ነዋሪዎች በማገት ለቤዛ የሚሆን ገንዘብ እየጠየቁ መሆኑን የአካባቢ ምንጮች ገለጹ። ነዋሪዎቹ እንዳሉት ጥቃቱ ያተኮረው ካራ ዱርባ ተብሎ በሚጠራው ቀበሌ ውስጥ ሲሆን ታጣቂዎቹ ሰዎችን በማገት ከፍተኛ መጠን ያለው ገንዘብ እንዲከፈላቸው እያስገደዱ ነው። በተጨባጭ እንደተገለጸው ታጣቂዎቹ ከሶስት የተለያዩ ቤተሰቦች የቤተሰቡን አባላት ካገቱ በኋላ እያንዳንዳቸው ሶስት መቶ ሺህ ብር ከፍለው እንዲለቀቁ አድርገዋል። በተጨማሪም አቶ በቀለ ሊንዲ የተባሉ አንድ ግለሰብ ታግተው አንድ ሚሊዮን 500 ሺ ብር እንዲያመጡ መጠየቃቸውንና አሁንም በታጣቂዎቹ እጅ እንደሚገኙ ነዋሪዎቹ በስጋት ተናግረዋል። ይህንም ተከትሎ የአካባቢው ማህበረሰብ ከፍተኛ የጸጥታ ስጋት ላይ መውደቁን በመግለጽ መንግስት የህዝቡን ደህንነት እንዲያስከብር ጥሪ አቅርቧል። ነዋሪዎቹ እርስ በእርስም በአካባቢው ያለውን የሰላም ሁኔታ አስተማማኝ እስኪሆን ድረስ ጥንቃቄ እንዲያደርጉ፣ በጋራ እንዲንቀሳቀሱ ና በአቅራቢያቸው ላሉ የጸጥታ ኃይሎች ጥቆማ እንዲሰጡ መልእክት አስተላልፈዋል። የሆሮ ጉድሩ ወለጋ ዞን በተለያዩ ጊዜያት በታጠቁ ቡድኖች እንቅስቃሴ ምክንያት የፀጥታ ችግሮች ከሚነሱባቸው የኦሮሚያ ክልል አካባቢዎች አንዱ መሆኑ ይታወቃል። በነዋሪዎች ለቀረበው አዲስ የጠለፋ ክስ ዙሪያ ከክልሉ መንግስታትም ሆነ ከታጣቂ አመራሮች በኩል የተሰጠ ይፋዊ ምላሽ የለም። ሰላማዊ ነዋሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዙ መረጃ ደህንነት አባል እጅ ከፍንጅ ተያዘ። የመረጃ ደህንነት አባሉ ስለ ፋኖ ወቅታዊ የአቋም መረጃ ከመሰብሰብ ባለፈ የፋኖ አመራሮችን የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት ሲያመቻች ነበር ተብሏል። በዓፄ ቴዎድሮስ እዝ አንደኛ ክፍለ ጦር ባህር ዳር ብርጌድ ስር የሚገኙት የበላይ ሻለቃ አባላት ናቸው። የአገዛዙ መረጃና ደህንነት አባሉን በቁጥጥር ስር ያዋሉ ሲሆን የክፍለጦሩ ኮሚኒኬሽን ጉዳዮች መምሪያ ክፍል አስታውቋል። ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስሎ በመግባት ፋኖን ሲሰልል የነበረው የአገዛዝ መረጃ ደህንነት አባሉ ሙሉ ስሙ ሀምሳ አለቃ ገብረ አብዝጊ ሮምሳ የሚባል ሲሆን አማራን የእንጨት ዱላ እንኳን እንዳይዝግ አድርገን ትጥቅ እናስፈተዋለን በሚል ንግግሩ በሚታወቀው የአብይ አህመድ ምንጣፍ ጎታች የሆነው የምስራቅ ቅዝ አዛዥ የጀኔራል መሀመድ ተሰማ የቅርብ ሰው ና የእዙ ስታፍ አባል እንደሆነ ቃሉን ለፋኖ መስጠቱ መረብ ሚዲያ ከክፍለ ጦሩ ኮሚኒኬሽን ጉዳዮች መምሪያ ክፍል ያገኘው መረጃ ያመለክታል። የደህንነት አባሉ ፋኖ በተቆጣጠራቸው ቀጠናዎች ሰላማዊ ነዋሪ መስለው በመግባት የፋኖ አሁናዊ አቋምን ምን ይመስላል የሚለውን በመሰለል ና የምስራቅ ቅዝ ሰራዊትን መንገድ በመምራት እያገለገለ እንደነበረ የታወቀው ። በተጨማሪም ይሄ መረጃና ደህንነት አባል የፋኖ አመራሮች የሚንቀሳቀሱበትን ሁኔታ በማጥናት ለድሮን ጥቃት የማመቻቸት ተልዕኮ ተሰጥቶት እንደነበር ነው የተነገረው። ነገር ግን ፋኖ መረጃ ና ደህንነት መዋቅር በአገዛዙ ላይ ጥብቅ ክትትል ሲያደርግ ከቆየ በኋላ በመጨረሻም እጅ ከፍንጅ በቁጥጥር ስር አውልቷል ብሏል መረም ሚዲያ። በሌላ ዜና ኢብራሂም ትራውሬን ለማስገደል ሲሰልሉ ነበር የተባሉት ግለሰቦች ተያዙ። ቡርኪና ፋሶ ሲሰልል ነበር ያለቻቸውን ስምንት የሰብአዊ ተቋም ሰራተኞች ማሰሯዋን ገለጸች። ተቋሙ መቀመጫውን በኔዘርላንድ ያደረገ ነው ሲባል ተይዘው ከታሰሩት ውስጥ የተቋሙ የቡርኪና ፋሶ ዳይሬክተርና ምክትሉ እንዳሉበት ተገልጿል። የሀገሪቱ የደህንነት ሚኒስተር የግብረሰናይ ድርጅቱ ለብሔራዊ ደህንነታችን ስጋት የሆኑ ወሳኝ የደህንነት መረጃዎችን ሰብስበው ለውጭ አካላት ሲሰጥ ነበር ብለዋል። በተያያዘ መረጃ የሀገሪቱ ፕሬዚዳንት ኢብራሂም ትራውሬ ለማስገደል ሲሰልሉ የነበሩ የተባሉ ከ17 በላይ ተጠርጣሪዎች መያዛቸው ተጠቁሟል። ትራውሬ ከ13 ጊዜ በላይ ግድያ ሙከራ እንደተደረገባቸው ተዘግቧል። ውድ የቻናላችን ቤተሰቦች ለሰዓቱ ይዘን የቀረብ ነው ዜና እነዚህን ይመስላሉ። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ወቅታዊ ታማኝ የሆኑ ዘገባዎችን በሰዓቱ ያገኛሉ።